በሐዋርያት ሥራ ውስጥ ስንት የውሸት አስተማሪዎች አሉ? የሐዋርያት ሥራ መጽሐፍ የክርስቲያን ቤተ ክርስቲያንን የመጀመሪያ ታሪክ በመዝግቦ የወንጌልን ስርጭት እና ሐዋርያት ያጋጠሟቸውን ፈተናዎች አጉልቶ ያሳያል። ከእነዚህ ተግዳሮቶች መካከል ለግል ጥቅማቸው ሲሉ እውነትን ለማጣመም የሚሞክሩ የውሸት አስተማሪዎችና ግለሰቦች ይገኙበታል። ሐሰተኛ መምህር የሚለው ቃል ሁልጊዜ በቀጥታ ጥቅም ላይ የሚውል ባይሆንም፣ በርካታ አሃዞች እውነትን ለመቃወምና ሌሎችን ለማሳሳት ይታያሉ። ታሪካቸው ብልሹ ዓላማዎችና የተዛቡ ትምህርቶች ስለሚያስከትላቸው አደጋዎች ማስጠንቀቂያ ሆነው ያገለግላሉ። አንዱ ግልጽ ምሳሌ በሐዋርያት ሥራ 8 ላይ ያለው ጠንቋዩ ስምዖን ነው። ቀደም ሲል በሰማርያ የሚኖሩ ሰዎችን በአስማት ያስደነቃቸው አልፎ ተርፎም በፊልጶስ በኩል የመንፈስ ቅዱስን ኃይል ባየ ጊዜ ተጠመቀ። ነገር ግን፣ መንፈስ ቅዱስን የመስጠት ችሎታን ለመቀበል ገንዘብ ሲያቀርብ፣ ጴጥሮስ አጥብቆ ገሠጸው። የስምዖን ታሪክ አንድ ሰው እንዴት እምነት እንዳለው ነገር ግን በእግዚአብሔር ፊት ትክክል ያልሆነ ልብ እንዳለው ያሳያል። ሌላው ሰው በር ኢየሱስ ነው። በተጨማሪም ጠንቋዩ ኤልማስ ይባላል። በሐዋርያት ሥራ 13። ጳውሎስና በርናባስ እየሰበኩ ሳለ አገረ ገዥውን ሰርግዮስ ጳውሎስን ከእምነት ሊያሳጣቸው ሞክሯል። ጳውሎስ በመንፈስ ቅዱስ ተሞልቶ ገሠጸውና በዕውር መታው። ይህ አስደናቂ ክስተት ወንጌልን በውሸት ተጽዕኖ መቃወም ምን ያህል ከባድ እንደሆነ አሳይቷል። የሐዋርያት ሥራ ስለ ወደፊት ሐሰተኛ አስተማሪዎችም ያስጠነቅቃል። በሐዋርያት ሥራ 20:29 እስከ 30 ጳውሎስ ለኤፌሶን ሽማግሌዎች ከሄደ በኋላ ጨካኞች ተኩላላዎች እንደሚገቡና ለመንጋው እንደማይሩ ነገራቸው። ከነሱ መካከል እንኳን ሰዎች ተነስተው እውነትን ያጣምማሉ ይላል። ይህ የሚያሳየው የሐሰት ትምህርት ችግር ውጫዊ ብቻ ሳይሆን በራሱ በቤተ ክርስቲያን ውስጥ ማደግ የሚችል መሆኑን ነው። የሐዋርያት ሥራ መጽሐፍ፣ ስለዚህ አማኞች ንቁ፣ አስተዋዮችና በኢየሱስ ክርስቶስ እውነት ላይ እንዲመሰረቱ ያዘጋጃቸዋል።